ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ የጤና ሚዲያ ተከታታዮች እንዴት ናችሁ? እንደምንሰነበታችሁ። በዛሬው የጤና መረጃ ይዤ የመጣሁት ወሳኝና የብዙ ሰዎች ችግር ስለሆነው የደም መርጋት በሽታ አደገኛ ምልክቶች፣ እንዲሁም መንስኤዎችና መከላከያ መንገዶች፣ ወደ መጨረሻ ላይ ደግሞ በተለይ የደም መርጋትን ወይም ደግሞ የቆሸሸ የደም ቧንቧ ካለ የተዘጋ የደም ቧንቧ እሱን የሚያጸዳልን በቤታችን ውስጥ የሚዘጋጅ በጣም ወሳኝ የሆነ ርካሽ የሆነ ወሳኝ የሆነ መጠጥ ወይም ደግሞ ውህድ አዘገጃጀቱን እነግራችኋለሁ። ስለዚህ ቪዲዮውን እስከ መጨረሻው ለማየት ሞክሩ። መረጃው ደግሞ ለብዙ ሰዎች እንዲዳረስ በጣም ወሳኝ መረጃ ስለሆነ ሼር፣ ላይክ ብታደርጉ ደስ ይለኛል። ቀጥታ ወደ መረጃው ነው የምንገባው። እንደሚታወቀው ሁለት አይነት የደም ቧንቧዎች አሉት። እናንተ ሁላችንም እንደምናውቀው እነዚህ ደም ቅዳና ደም መልስ እንላቸው ማለት ነው። አርተሪና ቬን እንላቸዋለን ማለት ነው። እነዚህ እንግዲህ ደም መልስ የምንለው እንግዲህ ከተለያዩ የሰውነት ክፍላችን ወደ ልባችን ወደ ሳንባ የሚመልስ ነው። እንዲሁም ደግሞ ደምቅ እንለው ደግሞ ከልባችን ወይም ከሳምባ ወደ ተለያዩ የሰውነት ክፍል የሚወስድ ነውና እና ይህ የደም እርጋት በብዛት የሚከሰተው እንግዲህ በተለይ ከልባችን ርቀው ያሉ የሰውነት ክፍሎች ለምሳሌ እጃችን ላይ ሊሆን ይችላል፣ እግራችን ላይ ሊሆን ይችላል፣ የተለያዩ ሰውነት ክፍሎቻችን ላይ ነገር ግን በብዛት ኮመንሊ ብዙ የደም እርጋት የሚከሰተው በእግራችን ላይ ነው። እንደምታውቁት ማለት ምክንያቱም ብዙ ጊዜ እንቀመጣለን፣ ብዙ ሰዓት እንቆማለን በስራ ምክንያት ወይ ደግሞ ብዙ ለረዥም ሰዓት ልንጓዝ እንችላለን፣ ብዙ ሰዓት ልንቀመጥ እንችላለን። በነዚህ በነዛ ምክንያት ጫና የሚበዛበት የሰውነት ክፍላችን እግራችን ነው። በተለይ ከቁርጭምጭታችን ጀምሮ እስከ ካፍ መሰላችን፣ ታፋችን ላይ፣ መቀመጫችን አካባቢ ላይ እነዚህ የደም ስሮቻችን ሊዘጉ ይችላሉ ሊጠቡ ይችላሉ ማለት ነው። በተለያየ ምክንያት እነሱን ወደኋላ ላይ እናያለን። ግን በብዛት እነዚህ የደም መርጋት በተለይ እግራችን ላይ እግራችን ላይ ዛሬ እንግዲህ ትኩረት አድርገን እንትን የምንለው እግራችን ታፋችን ላይ የሚፈጠረውን ነው ማለት ነው። ምን አይነት ምልክቶች ነው የሚያሳየው? በተለይ እግራችን ላይ ማለት ነው። የመጀመሪያው እብጠት ነው። እብጠት ነው በተለይ ደም መልስ የምንላቸው እነዚህ ቬን የምንላቸው ላይ ድን ቧንቧዎቹ ላይ ችግር ካለበት ደምን ከእግራችን ወደ ልባችን መመለስ አይችልም ማለት ነው። በአግባቡ መመለስ አይችልም። ስለዚህ ደሙ ደሙ እግራችን ላይ ቁርጭምጭሚት አካባቢ ላይ ሊሆን ይችላል መቀመጫ አካባቢ ላይ ይጠራቀማል ማለት ነው። ስለዚህ የአብጣሌ ድም ስራችን እየሰፋ ይሄ ዳይሌት እያደረገ ስለሚሄድ እብጠት ይኖረዋል ማለት ነው። እግራችን ላይ ሌላው ህመም ነው። በጣም ቴንደርነስ ይኖረዋል ሰውነታችንን በጣም ህማም ይሰማና፣ በተለይ ስንቆም ወይ ለረጅም ሰዓት ስንቀመጥ የሆነ ነገር ስናደርግ እግራችን ላይ የሆነ ጫና ስናሳደርበት በጣም ያማናል። ማለት ሚጠዘጠዘና የመጠዘጠዘ አይነት ስሜት ይኖረዋል። ሌላው ምንድነው? ቆዳችን ቀለሙ ይቀየራል። በተለይ ወደ ሰማያዊነት የመቀየር የመገርጣት አይነት ስሜት ሊኖረው ይችላል ማለት ነው። ችግሩ ያለበት ደግሞ የቋጠርበት ቦታ ላይ ወይ አንዳንድ ጊዜ ደግሞ በተለይ የደም እርጋቱ በሽታ ደግሞ በአርተሪ ከሆነ ደግሞ ምን የሆነ ማን በጣም ይቃላል ማለት ነው። ደም ይመስላል ማለት ነው። እንደዚ አይነት ነገር ካለ እንዲሁም ስንነከው ደግሞ በጣም ይሞቃል። ምክንያቱም ከፍተኛ ደም ስላለ እዛ አካባቢ ላይ የተጠራቀመ ደም ብዙም ስላለ ይሞቃል ማለት ነው። በጣም ይሞቃል። እንደዚ አይነት ነገር ካለ እንዲሁም ደግሞ የቆየ የከፋ ከሆነ ደግሞ ምን ሊኖር ይችላል? በተለይ የውስጠኛው የደም ቧንቧ ላይ መርጋት ካለው በተለይ ዲቪቲ የምንለው ማለት ነው። ዲቪቲ የምንለው የቆየ ከሆነ የደረት ህመም ሊሰማን ይችላል። ምክንያቱም የደም መርጋቱ በአግባቡ ደም እየመለስ አይደለም። ፕላስ ደግሞ የተሰበረ የደም የረጋ ደም አንዳንድ ጊዜ ወደ ሳንባችን ወደ ልባችን ሊመጣ ይችላል ማለት ነው። ያ ደግሞ ምንድነው? ወደ ሳንባችን የሚሄደውን የአየር ከዘጋብን የሆነ ቦታ ላይ ከገባ የደረቱ ውጋት፣ የጎን ውጋት በተለይ ሊኖር ይችላል። የትንፋሽ ማጠር ሊከሰት ይችላል ማለት ነው። በጣም አደገኛ ነው ማለት ነው። ይሄ በተለይ የረጋው ደም የቆየ ከሆነ በተለይ እንደ ዲቪቲ አይነቱ ማለት ነው። ራስ ማዞር ሊኖር ይችላል። ምክንያቱም ወደ አምሯችን የሚሄደውን አየር ሊዘጋብን ይችላል። የልብምታችን ኢሬጉላር ይሆናል። በጣም የተዛባ ይሆናል ወይ ይፈጥናል ወይ ዝቅተኛ ይሆናል ማለት ነው። ስለዚህ እንደዚህ እንደዚህ አይነት ምልክቶች የከፋ ሲሆን ወደ ከፍተኛ ደረጃ በተለይ እኛ ሳናውቀው ከቆየ እንደዚህ አይነት ምልክቶች ልናይ እንችላለን። ስለዚህ በጣም አደገኛ ስለሆነ ሲሬስሊ ነው ማለት ነው። ሪስክ ፋክተሩን መቀነስ ያለበ ምልክቶቹን ካየን ቶሎ ብለን የአልትራ ሳውንድ ምርመራ ማድረግ ማለት ወይም ደግሞ የዲዳይመር ቴስት ይባላል እሱን ምርመራ ቼክ ማድረግ ምልክቶቹን ካያችሁ ቀጥታ ቼክአፕ ማድረግ አለባቸው። አልትራሳውን ዶፕለር አልትራሳውን ይባላል። እሱን ምርመራ አድርጋችሁ የደም መርጋት አለ የለም የሚለውን ሩል አውት ማደረግ ይችላል ማለት ነው። ከዛ በኋላ ወደ መፍትሄ ቶሎ ይሄዳል ማለት ነው። ሪስክ ፋክተሮች አሉ ደግሞ እኛ ማለት ለአደጋ የሚያጋልጡን አንዳንድ ሁኔታዎች አሉ። በተለይ በዋናነት አመጋገባችን ነው። ለብዙ ከዚህም በፊት ተናገር ያለው በተለይ የኦሜጋ ሲክስ መጠናቸው ከፍተኛ የሆኑ ነገር ግን የኦሜጋ ስሪ መጠኑ ዝቅተኛ የሆኑ ምግቦች ስንመገብ በብዛት በእኛ ሀገር አሁን ኦሜጋ ሲክስ የበዛበት ምግብ ነው የምንበላው። በተለይ ቬጅቴብል ኦይልስ በተለይ በዚህ በኩል የምግብ ዘይቶች በእኛ የምንመገባቸው የምግብ ዘይቶች አደገኛ ናቸው። ከዚህ በፊት ስለዚህ ጉዳይ ቪዲዮ ሰርቻለሁ። የምግብ ዘይቶች ኦይል ኦክሲዴሽን ሊያጋልጡን ይችላል፣ ጤናማ ያልሆኑትን ካልመረጥን ማለት ነው። ቪዲዮ ማየት ትችላላችሁ በዚህ ጉዳይ። የተቀነባበሩ ምግቦችን ስንመገብ ፕሮሰስድ የሆኑ የተፈጥሮ ይዘትነታቸውን ያወጡ ማለት ነው ፕሮቲኖችን አሰሩ ሊሆን ይችላል። ቪታሚና ሚኔራል የሌለው ማለት ነው የተቀነባበረ ምግብ ፋስት ፉዶች ሊሆኑ ይችላሉ። ስኳር የበዛባቸው የተለያዩ ምግቦች ማለት ነው። እነዚህ እነዚህ ምግቦች በጣም አደገኛ ናቸው ለደም ስሮቻችን ኢንፍላሜሽን ቁስለት ይፈጥራሉ። ያ ደግሞ ቁስለት ምንድን ነው? የደም ስኳራችን እንዲጨምር፣ የደም ግፊታችን እንዲጨምርና ደም ስራችን እንዲጠብ ይሆናል ከጠበበ በቀላሉ መርጋት የደም መርጋት ይከሰታል ማለት ነው። ስለዚህ ይሄ አንዱ ኮዝ ነው ዋናው ኮዝ ነው። በሁለተኛ ደረጃ እንቅስቃሴ አለማድረግ ነው። እንግዲህ ብዙዎቻችን ብዙ ጊዜ እንቀመጣለን ወይ በስራ ምክንያት ሊሆን ይችላል። ብዙ እንቅስቃሴ አናደርግ ማለት ነው። በተለይ እግራችን ላይ ያሉ እግራችንን ጡንቻዎች የሚያጠነክሩ እንቅስቃሴዎችን አንሰራም። ስለዚህ እነዚህ ያንን ደግሞ አለመስራታቸው ምንድን ነው ደም በአግባቡ እንዳይንቀሳቀስ፣ እንዳይመለስ፣ እንዳይሄድ ያደርጋል ማለት ነው። ብዙ የምንቆሙም ከሆነ እንደዚሁ እረፍት ማድረግ የተለያዩ መፍትሄዎችን መጠቀም አለብን ማለት ነው የስራችን ሁኔታ የሚያስገድድ ከሆነ ክብደታችን ከፍተኛ ከሆነ ቦርጭ ካለን ማለት ነው በተለይ የጉበት ስብ ካለን የደም ስኳራችን ከፍተኛ ከሆነ ቦርጭ ካለን ሪስካችን ከፍተኛ ነው በሃምሳ ፐርሰንት ነው ሪስኩን የምንጨምረው ስለዚህ ክብደታችን ከፍተኛ የሆኑ ሰዎች ቦርጭ ካለን በቶሎ ብለን መቀነስ አለብን ማለት ምክንያቱም የደም ግፊትም ሊጨምር ይችላል ኮሌስትሮላችን ይጨምራል ያ ደግሞ ለደም ቧንቧችን አደገኛ ነው ማለት ነው ስለዚህ ይህንኛው ሌላ ነው ሌላኛው በቂ ፈሳሽ አለመውሰድ ነው። በቂ ፈሳሽ ካልወሰድ በተለይ ደማችን ስልሳ ፐርሰንቱ ውሃ ነው ይታወቃል ማለት ነው። ስለዚህ ምንድነው በቂ ፈሳሽ ውሃ ማንጠጣ ከሆነ ደማችን የመወፈር ባህሪ ይኖረዋል ማለት ነው። ይወፍራል፣ ከወፈረ ደግሞ ለመርጋት ይጋለጣል። ስለዚህ በቂ ፈሳሽ የማይወስዱ ሰዎችም ተጋላጭ ናቸው። ሌላው ደግሞ እርግዝና ላይ ያላቸው ሴቶች ማለት ነው። በእርግዝና ጊዜ ደም ፍሰቱ ይስተጓጎላል ማለት ነው። እንደምታውቁት በእርግዝና ጊዜ ከወለዱ በኋላ ሴቶች በጣም ከፍተኛ ደረጃ ተጋላጭ ናችሁ ማለት ነው። ስለዚህ እርግዝና ላይ ካላችሁ በተለይ ዛሬ የምነግራችሁ መጠጥ ደግሞ በየጊዜው መውሰድ አለባችሁ ማለት መጠጣት አለባችሁ። ከወለዳችሁም በኋላ ማለት መሰለኝ ተጋራጭ ስለሆናችሁ። ሌላው ደግሞ መድኃኒቶች፣ አንዳንድ መድኃኒቶች የደም እርጋት ያመጣሉ። በተለይ በተለይ ሴቶች አሁን ላይም የእርግዝና መከላከያ ለረዥም ጊዜ ትጠቀማላችሁ እና የእርግዝና መከላከያዎች የደም እርጋት ያመጣሉ። ሳይድ ፌክታቸው የጎንጆቻቸው አንዱ ይሄ ነው። ስለዚህ እነዚህ እነዚህ የምትወስዱ ከሆነ መጠንቀቅ ያስፈልጋል። አንዳንድ መድኃኒቶችም እንደዚሁ የተለያየ ሕመም የምንወስዳቸው የደም እርጋት ያመጣሉ። እነሱን ሪሰርች አድርጋችሁ የደም መርጋት ያመጣል አያመጣም፣ የሚለውን ቼክ ማድረግ አለባችሁ ማለት ነው። አሁን እንግዲህ ወደ ውህዱ ወይም ደግሞ ዛሬ ስለምነግራችሁ እንትን ከመግባቴ በፊት የተለያዩ ሰፕልመንቶችን መውሰድ እንደምትችሉ ልንገራችሁ። በተለይ የኦሜጋ ስሪ ሰፕልመንት የአሳ ዘይት ማለት ነው። እሱን ብትወስዱ በጣም ወሳኝ ነው። በተለይ ብዙዎቻችን የምንመገቡ ምግብ ጤናማ ስላልሆነ ብዙ ኦሜጋ ስሪ ሰውነታችን አያገኝም እና ለደም ስራችን ወሳኝ ነው። ለልብ ጤንነት፣ ለአእምሮ ጤንነት ወሳኝ ስለሆነ ኦሜጋ ስሪ ወሳኝ ነው። እሱን ብትወስዱ፣ ማግኔዥም ግላይ ሲኔት ብትወስዱ የማግኒዥም ግላይሲኔት በተለይ ለጡንቻዎቻችን ጥንካሬ ወሳኝ ስለሆነ ደማችን ደግሞ በብዛት የሚሰራጨው በቂ ጡንቻዎቻችን ጠንካራ ሲሆኑ ነው። በተለይ እግራችን ላይ ያለው ማለት ነው። እንዲሁም ደግሞ ብዙ ካልሲየም ደማችን ውስጥ ብዙ ጊዜ ስለሚጠራቀም የቪታሚን ኬቱና እና የቪታሚን ዲስሪ በተለይ ቦርጭ ያላችሁ ከሆናችሁ፣ ሴቶች እርግዝና ላይ ከሆናችሁ ቪታሚን ኬቱ ደማችን ውስጥ ያለውን ካልሲየም ባላንስ ለማድረግ ቪታሚን ኬቱና ዲስሪ ቪታሚን ዲስሪ በአንድ ላይ የሆነ ሰፕልመንት ብትወስዱ ሪስካችንን መቀነስ እንችላለን ማለት ነው። ስለዚህ ይህን ሰፕልመንቶች ያው ለማስታወስ ያክል ነው። ወደ ውህዱ ወደ ዋናው ነጥባችን ስንመጣ እንግዲህ ይህን ውህድ ቤታችን ማዘጋጀት እንችላለን። ይህ መጠጥ እንግዲህ ለመስራት የሚያስፈልገን የመጀመሪያው ኢንግሪዲየንት ምንድነው? ጋርሊክ ነው፣ ነጭ ሽንኩርት ነው። ነጭ ሽንኩርት በተለያዩ ሳይንስ ጥናቶችም ለተለያዩ ለደም ቧንቧ ኢንፍላሜሽን ቁስለት በመከላከል አንቲኦክሲዳንቶችን በመከላከል ፍሬ ራዲካሎችን በመከላከል በውስጡም ደግሞ ትሮንቦክስ የሚባል ፕሮቲን አለው እና ያ ደግሞ የደም መርጋት እንዳይፈጠር ይከላከላል። ስለዚህ ነጭ ሽንኩርት ከሁለት እስከ ሶስት ፍሬ ትፈጫላችሁ ማለት ነው። ፈጫታችሁ ታዘጋጃላችሁ ማለት ነው። የመጀመሪያው ኢንግሪዲየንት ነው። ሁለተኛው ዝንጅብል ነው። ዝንጅብል ደግሞ ከአንድ የሻይ ማንኪያ የሚሆን ፈጭታችሁ ማዘጋጀት ነው ማለት ነው። ወይም ፈጭታችሁ ማዘጋጀት። ዝንጅብልም እንደሚታወቀው ለደም ስራችን ወሳኝ ነው እንደምታወቁት። ሌላኛው ሶስተኛው ኢንግሪዲየንት እርድ ነው። እርድ ደግሞ ከአንድ እስከ ሁለት የሻይ ማንኪያ የሚሆን ታዘጋጃላችሁ ማለት ነው። ሌላኛው አራተኛው የሚጥሚጣ ዱቄት ነው። ሚጥሚጣ ወይም በተለምዶ በለው ይባላል። ሚጥሚጣ ዱቄት ሩብ የሻይ ማንኪያ ጨጓራ ካለባችሁ፣ ከሌለባችሁ ደግሞ ግማሽ የሻይ ማንኪያ መጠቀም ትችላላችሁ። የሚጥሚጣ ዱቄት በተለያዩ ሳይንስ ጥናቶችም በጣም ወሳኝ እንደሆነ ለደማችን ወሳኝ እንደሆነ በየቀኑ ብዙ ብዛት አሁን ብዙዎቻችን ጠቀም ሚጥሚጣን ለአንዳንድ እንትን ካልሆነ በስተቀር ምግባችን ላይ ብዙ ጊዜ ጨምሮ ያቃጥላል በሚል ነገር ግን ለደም ስራቸው ወሳኝ እንደሆነ አሁን ጥናቶች ደርሰውበታል ማለት ነው እነዚህ አራቶቹን ታዘጋጃላችሁ ማለት ነው በተወሰነ ከ ከ 15 እስከ 20 ደቂቃ የሚሆን ማፍላት አለባችሁ ማለት ነው በከፍተኛ ሙቀት ባይሆን መካከለኛ ሙቀት ባለው ከ 15 እስከ 20 ደቂቃ ማፍላት ይጠበቅባችኋል ከፈላ እና ከጨረሳችሁ በኋላ እንዲቀዘቀዝ ታደርጉታላችሁ ከቀዘቀዘ በኋላ እንግዲህ ማጣፈጫ መጠቀም ትችላላችሁ። ማለት ማጣፈጫ ስኳር ባትጠቀሙ አሪፍ ነው። እንደ እኔ ሪኮመንድ ማድረገው ቀረፋ ነው። ቀረፋ ዱቄቱን የተወሰነ ሩብ የሻይ ማንኪያ የሚሆን ለማጣፈጫነት ለጣዕሙ ማለት ነው። ጣዕሙን ትንሽ እንዳይከብዳችሁ ቀረፋ መጠቀም ትችላላችሁ ማለት ነው። ይህን በማድረግ እንግዲህ በቀን ሁለት ጊዜ ጧትና ማታ መጠቀም ትችላላችሁ። ጨጓራ ኬዝ ካለባችሁ ደግሞ ምግብ በልታችሁ መውሰድ ነው። ምግብ በልታችሁ መውሰድ ነው። ካልሆነ ደግሞ በባዶ ሆዳችንም ጧጧትና ማታማታ ላይ ሁልጊዜ ብንወስደው በተለይ ችግሩ ላለብን ቅድም እንደነገርኳቸው ሪስክ ፋክተር አደጋ ውስጥ ለሆናችሁ ሰዎች ብትወስዱ በጣም አሪፍ ነው። የዛሬው መረጃ ይህን መሰል መረጃው ለብዙዎች እንዲደርስ ሼር ላይክ ማድረጋችሁን አትርሱ።